በጣም ሚሽን ወይም ተልእኮ ለእነሱ አስረክቦ ሄድ ሲሄድ፣ ግን መጨረሻ ላይ ለሐዋርያት አንድ ቃል ተናግሯል። ሰብስቦ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ፣ አትውጡ ነው ያላቸው። ምን እስክትቀበሉ ድረስ ነው? ኃይል እስክትቀበሉ ድረስ። በየት ቆዩ? በኢየሩሳሌም። ምን ማለት ነው? እየጸላችሁ ቆዩ፣ ሌላ ቦታ አትሄዱ፣ አገልግሎትም አትጀመሩ፣ የራሳችሁንም ስራ አትስሩ። ቁጭ በሉ። በኃይል የሚያስወጣ በኃይል የሚያራምድ በተጽዕኖ ላይ ከፍ የሚያደርግ በበሽታ ላይ የሚያራምድ ከተያዝክበት፣ ከተጠፋፈርክበት ወግና በኃይል ሰብሮ የሚያወጣ ሌላው አካል ይመጣል። የሰማሁ ነኝ የሚል አዳማ አስከፍ አድርግ። በር የማያስወጣውን የተማርከው ያዝከው የጀመርከው ያሰብከው ያቀድከው ከተወለድክበት ጊዜ ጀምረህ ያደረከው ነገር ሁሉ ባያስወጣ ዛሬ የሚያስወጣ ኃይል ይመጣል። ድገምና አንድ አሜን በል። ይወጣል። አጠገብ ያለውን ያዝ፣ ተያዝ፣ ዛሬ በል። ከተቀመጥበት ከተያዝክበት የሚያስወጣ ሌላ አካል ይመጣል። እሱም በል ያዘና፣ መንፈስ ቅዱስ ይባላል፣ በል። እኔ ያስተማርኳችሁን ሁሉ ለእናንተ ሪቫይዝ የሚያደርግ እንደገና የሚገልጥ የሚወስድ፣ የተማራችሁትን ዕውቀት ወደ ኃይል የሚቀይር ሌላ አካል ይመጣል። ያ አካል እስኪመጣ ድረስ ጠብቁ ነው ያለው። አሜን፣ አሜን፣ አሜን፣ አሜን፣ አሜን የሰማችሁትን ቃል፣ ያያችሁትን ከፍታ፣ ያለማችሁትን ህልም፣ እግዚአብሔር የሰጣችሁን ራእይና የምትገናኙ እንድትገናኙ የሚያደርግ ኃይል ኃይል! ጩኹና ኃይል ይበሉልኝ። ድገሙና ኃይል ይበሉልኝ። ይመጣል ዛሬ

ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አሜን በረከት ኢምፓወርድ ትሆናላችሁ ያ ሀይል አለ ያ ኃይል ከኢየሩሳሌም ያወጣችኋል አሜን ከኢየሩሳሌም ወደ ይሁዳ ከይሁዳ ወደ ሰማርያ ከሰማርያ ወደ ምድር ዳርቻ ድረስ ይወስዳችኋል አለ የቆምኩበት ያለውበት ውበት መጨረሻ አይደለም፣ የምትሉ ሰዎች አሁን ያለሁበት መጨረሻ አይደለም፣ ከፊት ሌላ እርምጃ አለ፣ የሚታየኝ አለ፣ ያየልኝ ከፊት አለ የምትሉ ሰዎች የሚወስድ ይልሳ ይመጣል። የሚወስድ ይልሳ ይመጣል። የሚገባ ይልሳ ይመጣል። ተቀብላችሁ ቁጭ ያላችሁ፣ ሰምታችሁ ቁጭ ያላችሁ፣ ኪዳን እግዚአብሔር ገብቶላችሁ ቁጭ ያላችሁ ከተቀመጣችሁበት ብድግ አርጎ አንስተው ወደ ማዶ የሚወረውር ሌላ ኃይል ዛሬ ይመጣል። አሜን በላይ ዛሬ ይመጣል። ሐዋርያት መሰማት የጀመሩት ሳውሉ ሰፈር ላይ መንደር ላይ ኢየሩሳሌም አካባቢ ላይ አብረው ያደጉ ሰዎች ሁሉ ፊታቸውን ወደነሱ አይምሯቸውን አተንስናቸውን ወደነሱ የመለሱበት ዋና ምክንያት መንፈስ ቅዱስ በእነሱ ላይ ከመጣ በኋላ ሰው የሚቀየረው ሰው የሚለወጠው ሰው ሌላ ሰው የሚሆነው ሰው የሚከበረው ሻላሃዳ ሀባስ ያፕራገ ሰው በሰፈር በመንደር በአካባቢ ባቃለሉት ፊት የሚከበረው የእግዚአብሔር መንፈስ ይመጣ ነው። አሜን። ተፈርግጭ አሜን። ዛሬ ለአንድ ሰው ዛሬ እናገራለን። ታሪካችሁን የሚቀይር ታፈላችሁን የሚቀይር አሜን እንባችሁን የሚያብዝ ከወደቃችሁበት የሚያቆም ከተኛችሁበት የሚያስተ የእግዚአብሔር መንፈስ ይበጣ ማነው? አሜን ያለ ይሁን። ኃይልን እስክትቀበሉ ድረስ ምን ማለት ነው? መንፈስ ቅዱስን እስክትቀበሉ ድረስ ኢየሩሳሌም ላይ ተንባረክበው አለ። የተወሰነ ሰዓት አባሪያት ጠብቁና ሳይሳካላቸው ሲቀር ትተው አሳን ለማጥመድ ምክንያቱም እነ ጴጥሮስ አሳ አጥማጆች ናቸው። በፊት ኢየሱስ ጠርቶ ከም ወደ እነን ተከተለኝ ብሎ ኢየሱስ መረባ መረቡን አስጥሎ ኢየሱስ እስከሚያስከትል ድረስ ጴጥሮስ ዋና ስራው አሳ ማጥመድ ነው። መንገድ ላይ ኢየሱስ አገኘውና ከዛሬ ጀምሮ አሳ ታጠምዱማ፣ እና ምንድን ነው የማደርገው ስል ሳም ታጠምዳል፣ የማጥመድ ቀይራለሁ፣ ሙያዬን ይጠቀማለን። እዚህም የምትሰራው ስራ ማጠምድ ነው ማጥመድ ነው ታጠምዳለ፣ ነገር ግን አሳ አይደለም እታጣም ነው። ማንን ነው? ሰው ታጠምዳለ። ከፈርጉጆቻችሁ በናዝረቱ ጌታ በኢየሱስ ክርስቶስ፣ ከዚህ በኋላ ከምጠሉበት ከማትወዱበት እያጉረመረማችሁ የኖሯችሁበት ስፍራ የምትጠሉበት ቦታ አንስቶ እግዚአብሔር ወደ ሌላ ክብር ይሆናል። አሜን በፍድል አላሃዲባሃት እያጎረበረብክ ዘመን ያልቅም፣ እያዘርቅ ዘመን ያልቅም። በጌታ በኢየሱስ ስም ከዛ ስፍራ የሚያነሳው ኃይል ዛሬ ገባ። ዛሬ ወደ አንድ ሰው እጅ ገባ። ወደ አንድ ሰው ቤት የሆነ ኃይል ዛሬ ማታ ገባ፣ ይሆናል በለግ ተነሳለሁ መረቡን በእጁ ይዞ ነበር። ተነሳለሁ ተነሳ ተከተለኛለሁ ተከተልን። እናስ ምንድን ነው የማለቀው ስል ታጠም እንዳልናለሁ። ለማጥመድ አንተ ጋር መሄድ አይደለም እኮ ወንዝ ነው የሚሄደው ስል ታጠም እንዳላ ነው። ማታ ማታ መረብን ይዘህ ጫካ ማለት ወደ ባህር አትወርድም። ከከተማ ወደ ከተማ ከኢየሩሳሌም ወደ ቢታንያ ከቢታንያ ወደ ኢያሪኮ ከኢያሪኮ ወደ ቅፍርናሆም ትሄዳለህ ትዞራለህ

ከፈሪጂ ቤጣም ሲል ሦስት ሰዎች አሉ በልውነት ከዚህ ጉባኤ መካከል እግዚአብሔር አምላክ እንዲህ ብሎ ኛል አድራሻቸው የሚ ቀይሩ መንደራቸው የሚ ቀይሩ አካባቢያቸው የሚቀይሩ መንፈስ ቅዱስ ከተቀመጠበት የሚያነሳቸው ከወጠቁበት የሚያቋማቸው በጌታ በኢየሱስ ክርስቶስ የሆነ ኃይል የክብር ኃይል የንጉስ ኃይል በኢየሱስ ክርስቶስ ታይታችሁ ው ዛሬ ነው። ጴጥሮስ ገና ቤተክርስቲያን በዚ ምድር ላይ ገና ስትወለድ የመጀመሪያ የተሳተፈው ሰው ጥሮስ ጴጥሮስ ጸካና አግልግሎት ነው። በአንድ ቀን ያም ያልተዘጋጀ ህዝብ ወርሽፕ ያልተሰራ ፕሮግራም መሪ የሌለበት ምንም በሌለበት በዓል ለመብላት በተሰበሰቡ ሰዎች ፊት ቆመና ኢየሱስን ሰብኮ ሶስት ሺህ ሰው መጀመሪያ ቀን እግዚአብሔር ሰው ታጠም እንዳለ እንዳለው በመጀመሪያ ቀን ስብከት ሶስት ሺህ ህዝብን ወደ እግዚአብሔር መንግስት ይጨመራል። ብዙ ሰባኪ ተነስቷል። ብዙ ነቢያ ተነስቷል። ብዙ ሐዋርያ ተነስቷል። ብዙ መጋቢያን ተነስቷል። ብዙ ወንጌላውያን ተነስቷል። ብዙ ሚሽነሮች ተነስቷል። በእነሱ ያልተሰራ ተመክሮ የቆመ ማንም ያልደፈረ ማንም ያልገባ የማንም እጅ ነካ በመንፈስ ቅዱስ ኃይል ባንተ ይሠራል። አትያመን በላይ ባንተ ይሠራል። አትያመን ባንቺ ይሠራል። ድገም ይሆናል በልልያተ

ይመጣል ብሎ ያለው ይጠብቁ እየጠበቁና ሲጠፋ ኢየሱስ ያለው የትኛው ኃይል እንደሆነ አልመጣም የለም። ስለዚህ ወደ እስራኤል መለሳለሁ አይባልም ብሎት ያለው ነው። እንደዛ አይባልም። ኢየሱስ ከተናገረ ያለበት ቦታ ላይ ይጠበቃል እንጂ ትንሽ ዘገየት ስላለ እንጂ ትንሽ ቦታ አይለቀቅም። በእናንድ ሰዎች ቸርች ውስጥ እግዚአብሔር ከተናገረ በኋላ ሁለት ሳምንት፣ አንድ ወር፣ ሶስት ወር፣ አንድ አመት ከሞላ በኋላ ውሸት ነው። እግዚአብሔር አልተናገረ ወይ ሰው እንቀይራለን ወይ ቸርች እንቀይራለን ወይ ቸርች እናቆማለን ወይ ሰባክም እንቀይራለን ወይ ነቢዩ እንቀይራለን። ሀያ ሰባት አመት ለአብርሃም የተናገረውን ቃል ፈጸመ። ሌላ ኃይል ይመጣል ብሎ የተናገረው ኢየሱስ ነው። ባለ ሃምሳ ቀን መንፈስ ቅዱስ መጣ እንጂ እነሱ ወደ ወንዝ ቢሄድ መንፈስ ቅዱስ መጣ አልቀረም። እግዚአብሔር ከተናገረ ሆኔ፣ ጆሮዎቻችሁን ከፍ አርጉና ወደ ሰማያችሁ እግዚአብሔር ከተናገረ ተናግሮኛል ዘገየብኝ እንዲታከ አላህ አዲሃ ከፋር ዛሬ በናዝረቱ ጌታ በኢየሱስም የሰማችሁትን መልክት የሚያፋጥን እጅ ዛሬ መጣ። አሁን ካለበት ከዛ ስፍራ አነሳለሁ አለ። ቦታ አይደለም።